ዛሬም ሌላ ድራማ ሌላ ድራማ ሌላ ውሸት ሌላ ማስመሰል ሌላ ብዙ ብዙ ነገር ይዘው መጣዋል፣ ማለት ነው። ይ የአዳማ ውሸታሞች፣ የአዳማ ሴቶች፣ ዛሬም ሌላ ውሸት። አይደብርም፣ አይከብድም። ዛሬም እንዲህ እያየሽ ማለት ነው። ዛሬም ከጎን እያየች። ዛሬም ቆሞ ነው የሚያሰራሽ፣ ቆሞ ነው የሚያሰራሽ። ዛሬም ኧረ ምን አይነት ናችሁ! ወረ በቃ ከንግስቱ ራሱ ወረዶ፣ ኧረ ጉድ ስሙ፣ የምትለውን ስሙ ልኝ ወይኔ። ብስማ ከቤዛ ጋር ፕራንክ አድርገውኝ ነበር፣ ውጭ ፕራንክ አድርገውኝ ነበር። አይታችኋል እናንተም ፕራንክ አድርገውኝ። ከቤት ስንመለስ ማታ ደብድቦኝ ከታረቅም በኋላ ነው እሱን ቪዲዮ የሰራ ነው። እያስፈራራኝ፣ ሱመያ እንዲ እንዲ እያልሽ ስሪ ብሎኝ፣ እያስፈራራኝ ነው የሰራት። ደብድቦኝ ከታረቅም በኋላ እንደዚህ አርጊም እኔ በአንቺ ምክንያት ነው ሚስቴ እና ልጆቼ እየራቁኝ ያሉት፣ በአንቺ ምክንያት ነው። ስለዚህ ይሄን ቪዲዮ እንዲያርገሽ መስራት አለብሽ ብሎ እየነገረኝ የሰራው ለምን እሷን ማጣት ስለማይፈልግ ከሷ መለያየት ስለማይፈልግ፣ አሁን እንዲገባሽ የምፈልገው? ይሄን ቪዲዮ ኤዲት ያደረኩት እኔ ነኝ። ድሮ ሰይድ ነበር ኤዲት የሚያደርገው። ይሄን ቪዲዮ ኤዲት ሳረክ በስህተት ያቺ ቪዲዮ ገባች። ገባች። ህዝብ አየ፣ ላንቺ ሼር አደረገ። አየሽ አዩና ሰኢድ ድራማ እየሰሩብኝ ነው አልሽ። እውነታው ግን እንደዛ አይደለም። እኔ ነኝ አንቺ ላይ ድራማ እየሰራ ያለሁት ሰኢድ ሳይሆን እኔ ነኝ አንቺ ላይ ድራማ እየሰራ ያለሁት። ምክንያቱም ሳልፈልግ በግድ ስለአንቺ ጥሩነት እንዳወራ አስገድዶኝ ያንቺ ቪዲዮ ስለአንቺ እያወራው ነበር። ሳልፈልግ መጥፎሽንም አውርቼ አላውቅም መጥፎነትሽንም ላወራ አልፈልግም። ሰኢድ ግን ስላስገደደኝ ሱመያ እንዲንዲነች ሳላቅሽ፣ እንዲንዲነች ብዬ ማውራት አልችልም። ስላንቺ ጥሩነት እኔ አላቅሽም። ምን እንደሆንሽ አላቅሽም። አብረን ኖረን አናቅም። ስለሆነ በቃ እኔ አውቃታለሁ፣ ሚስቴን ስለማውቃት ስለሷ መጥፎ ነገር እንድታወሪ አልፈልግም ብሎኝ ይህም ቪዲዮ ሰራ። ይሄ ቪዲዮ ተሰራ ኤዲት አደረኩኝ ለቀኩኝ። ኤዲት አደረግዬስ ለቅ። ይሄ ቪዲዮ በመዋል ገባ። ይሄ ቪዲዮ በመዋል ገባ። ህዝብ እንዳለ አሰራጫል። አንቺ ሼር አደረጉ። ምን አለበት ለእኔ ሼር ብታረጉ? ለእኔ ሼር አታረጉትን። ለሱመያ ሼር ከምታረጉ ለእኔ ሼር አታረጉት ቪዲዮ። ይሄ ነው የተፈጠረው ነገር። አንቺ ደግሞ ድራማ እየተሰራብኝ፣ እሱ ግን ለአንቺ ብሎ ነው። ለአንቺ ብሎ ነው። እንደው አንቺ እንኳን አንቺ እንኳን እሱን ባትፈልጊው ልጆቹን ይፈልጋል። ልጆቹ እሱን ይፈልጉታል። ይሄን አሁንም ነገ የምለው ነገር ምንድነው፣ እሱ ሱመያ፣ አንቺን ለማግኘት ሲል እሱ እኔን ማሰቃየት የለበትም። አንቺ ደግሞ ይሄን እንተረርተሽ መምጣት አለብሽ። አሁንም ደግሞ ይሄን ቪዲዮ ሲያይ መጥቶ ይደበድበኛል አውቃለሁ መጥቶ ሊቀጠቅጠኝ ይችላል ሊቆጣኝ ይችላል እኔ ግን እሱ ሳይመጣ ደግሞ ይሄን ቪዲዮ ለቀቅ ለቀዋለሁ ታዩዋለሽ አንቺም ገባሽ እኔ በአንቺ ምክንያት መደብደብ የለብኝም በቃ የልጆቹ እናት ነሽ ልጆቹን ይዘሽለን ነኝ እንዴ እሱ እኮ አንቺም ብቻ አይደለም እያጣ እየተሰቃያለሁ እኮ ልጆቹንም ነው እንዴ በቃ እንድትሳሰባ ጠፋሽ በቃ ጠፍተሻል ብዙ ጊዜ ጠፋሽ ልናገኝሽ አልቻልንም። አሁን ደግሞ አስገ ጭራሽ ጭራሽ ደግሞ ጭራሽ አንቺን ለማግኘት ሲል እኔን እኮ እንደዚህ በካቴና እኮ እኔ ማሰር ነው እኮ የቀረው። እንደዚህ በካቴና እኔን አስሮኝ እግሬን አስሮኝ እየደበደበ ሱመያ የኔ ቆንጆ ሱመያ የኔ ውድ እንድል ነው የሚፈልገው። አይሆንማ። ስለማይሆን ነው አበዛሹ በዛ ምትመጪ ከሆነ ነኝ ምን? እንደ ሕፃን እዚህና እዛ እያልሽ ከሀገር ወደ ሀገር ወዲና ወዲ ያሯሩጥሻል። እኔም ታውቃላችሁ፣ እንደዛ እዛ ፖስታ ጋር ቀለበት አድርጎልኝ ፕራንክ ነው ያለ። አሁን ይኸው አመቱን ይሄንን ወር ሙሉ ይሄንን አመት ሙሉ ወይ ደግሞ ህይወታችንን ሙሉ ፕራንክ እያደረገኝ ህይወቴን ፕራንክ ሊያደርገው ነው ወይ? እንዴት መሰላችሁ የሰው ልጅ ክፉ የሚሆንበት ሁለት መንገድ አለ። መጀመሪያ ሲፈጠር ክፉ ይሆናል፣ ሲቀጥል ደግሞ የሰው ልጅ ክፉ ያደርጋል። ሰው በቃ እንደ ማንኛውም ሰው ወደዋለሁ፣ ቀናለሁ። እሷን እንዲያገኛት አልፈልግም፣ ቀናው በቃ እንዳታገኛ ብዬ አበድኩ። እንደ ማንኛውም ሰው ስለምወደው ነው እንጂ የእሷ እንደሆነ ያውቃል ውስጥ የመጀመሪያው እንደሆነች ያውቃል ውስጥ ይሄም ቪዲዮ ሳይድ ሳያ ኤዲት አድርጌ ለቅቄም ሱመያ ጋር አድርሱልኝ ያለው እውነታ ግን እየተመታው ነው። ያንን ቪዲዮ የሰራሁት ሳልፈልግ በግድ እየተነገረኝ ነው። ስለ ሱመያ ጥሩ እያወራሁ እንድሰራ የተደረኩት ይሄ ነው ያለው ነገር ከነ እና ደግሞ የምትሳደቡ ሰዎች እንዲሁኝ፣ በዚሁኝ ተገልበጪ ፈንጂ የምትሉ ሰዎች ፈንዱ እራሳችሁ፣ ምንም ማታመጥ ተሳደባችሁ፣ ቀራችሁ፣ ወደዳችሁ፣ ጠላችሁ፣ ምንም አታመጡ ምንም። ምክንያቱም እኔ አሰማ፣ ይሄ የስድብ ጆሮ አይደለም። ፖዘቲቭ ፖዘቲቭ ኮመንቶችን እያነበብኩ ወጣለሁ፣ ኔጌቲቮችንም ደዘት ቸ ይወጣሉ። ገባችሁ? እናንተ ጥሩ ሆናችሁ እንዴት ነው ምሰድቡኝ? ለምን ይሄንን አውልቄ ባዶዬን አልሮጥም? ምንም አገባች። አታበሉም፣ አታጠጡም። ምንም አገባችሁ። እንደ ሙዴ እኖራለሁ። ምን እደባብቀው ነገር። እንደ ሙዴ እኖራለሁ። እንደፈለግኩት እኖራለሁ። ምንም ማንም ስለ ነው ያገባው። ማንም ሰው ተሳደብሽ አልተሳደብሽ፣ ተሳደብ አልተሳደብች ለኔ ቦታ የላችሁ። ለእኔ ቦታ ላለ ሰው ብቻ ነው የማስረዳው። ለኔ እኔ ጋር ቦታ ስለሌላችሁ ምንም አትመስሉኝ። አዎ ትንሽ ተረጋጉ፣ የሆነ ለመረጋጋት ሞክሩ። ገባችሁ፣ የሰው ህይወት ውስጥ ገብታችሁ ይሄንን ከምታብኳኩ የራሳችሁ ኑሮ ውስጥ ግቡ እና እዛ ተብኳኩ። እኔ እንዲሁም ይሰማችሁ ፈልጉ እንጂ እኔ አልሰማችሁም። እኔ እኔ ይሄን ነገር ልናገር የመጣው ለምን እንደሆነ ታውቃለች። እንዲሁ አፋችሁን አታበላሹ። ምክር ለሚሆነው ሰው ተናገሩ። ስድብ እየሰማ አንገ እንደዚህም እያለች ሰው መናቋ ማሳደቧ ማስመሰሉ አሁንም መዋሸቷ እኔ ብሎ ውሸት አይሰለቻቸውም እንዴ? ውሸት አይሰለቻቸውም? ትንሽ አይከብዳቸውም? አሁንም ቆሞ ነው ራሱ ካሜራማኑ እሱ እንደሆነ በግልጽ ያሳያል። አረ እባክሽ አስሮሽ ገርፎሽ በካቴና አስሮሽ እኮ አስሮሽ። ስለዚህ አንቺ እንደዚህ ያስላልሽ ነገስቷ ትመጣለች ትመጣለች፣ ታገኛችኋለች ማለት ነው። እንዲህ እያጎረጥሽ እኮ ነው እያየሽ ያለሽ። ሲጀመር እሱን ውሸት ሊሰለቻችሁ ይገባል። ማስመሰል መሰል ሊሰለችሽ ይገባል። በቃ ሊበቃሽ ይገባል። ድራማችሁ ተገልጦባችኋል እንዴ! በቃ ተዋት። ንግስቷን ምን አድርጊ ነው የምትሏት? እኔ ግራ የገባኝ ነገር ተዋት። ተውኝ ካለች ተዋት። ተውኝን ያለች ንግስቷ፣ ተውኝ ልኑርበት፣ ተውኝ። ጭራሽ እዚህ ጋር መጣ። አዎ አልወድሽም፣ አዎ ይህ ልልሽ አልችልም። ከየት አቅሻለሁ? ከየት አባት ስለምታውቂያት ነው የምትሰድቢያት? ከየት አባት ስለምታውቂያት ነው የምትሰድቢያት? ሰኢድ የምትሄድበት መንገድ እየሆንክ ያለኸው እያደረግክ ያለኸው ድራማ የሆነ የማይጥም የሚያስጠላ ምን ልበላችሁ፣ የሆነ የሚደብር ድራማ እያስኬድክ አይደለም። ቀይረው ቀይረው። አያምርም፣ ያስጠላል። ምንም ማያምር ድራማ ነው። ምንም ማያምር ማስመሰል ነው። እዚያ ጋር ፈጣሪ አጋልጦሃል። በቃ ፈጣሪ ስላጋለጠ ደግሞ እዚህ ጋር መጣህ። ሌላ ማስመሰል አትሞክር፣ በቃ አትሞክር። እዚያ ጋር ፈጣሪ አጋልጦ ውሸትህ ተጋልጦ ከዚያ ያ ደግሞ ሚስቱን እንደዚህ እያደረገ ስላልንህ ስላጠብነህ ስለታጠብክ የታጠብከውን እንትን ለማለት ማለት ነው የሆነ ለማስመሰል አይነት ነገር በሌላ መንገድ በዚህ መልኩ መጣህ። ያስጠላል። በዚህ መልኩ ለማሳመን አናምንልህም ሰኢድ፣ ልናምንም አንችልም። ይህ ማስመሰል ክል ሊያሳምንም የማይችልበት መንገድ ነው አሁን የመጣበት መንገድ ደግሞ ማለት ነው፣ ሊያሳምን የማይችል በጭራሽ። ምን አይነት ክፋት፣ ምን አይነት ተንኮል፣ ምን አይነት ጉዞ ነው? እረ ባክህ አሁን በቃ አያንቱ መጣችና እዚህ ጋር እንደዚህ ያደረገኝ ነው፣ እንደዚህ የሆንኩ ነው፣ እየደበደበኝ ነው። ኤዲት አድርጌ ቪዲዮ መለቀው እኔ ነኝ። እሱ ሳይመጣ መጦ ካየው ይሰድበኛል፣ ይቆጣኛል። ኧረ እባክሽ ኧረ እባክሽ ቀልደኞች፣ ቀልደኛ ናችሁ፣ ቀልደኞች ናችሁ። አሁንም ቢሆን እረፌ። እንግዲህ የፈለጋችሁትን ብትሰድቡኝ፣ የፈለጋችሁትን ብትሉኝ፣ የፈለጋችሁትን ብታወሩ፣ ብትሳደቡ፣ እኔ ወደፊት እጓዛለሁ። ምንም አይመስለኝም። ምክንያቱም ይ የሚይዘውን ይዣለሁ እያለሽ ትገኛለሽ ማለት ነው። የሚይዘውን ይዣለሁ። ስለዚህ የፈለጋችሁትን ነገር ብትሉ እኔ ማድረግ ያለብኝን ስላደረግኩ ምንም የሚቆጣጠረኝ የለም። ስለዚህ እጅሽን በካቴና አስሮ ነው እንዴ ሰዎችን የሚያስደበድብሽ ጥርስ የሚያስወልቅሽ የጥርስ ሽቦ የሚያስወልቅሽ ሰዎችን ወንዶችን ሁሉ ነቂያቸው የሚልሽ? በእርግጥ እሱ ካሜራ ማን ሆኖ ነው ጨዋ ሁኝ፣ እንደ ጨዋ እንደ ሴት ሁኝ ማለት ነው። ሱመያ ማናችሁንም አትፈልግም? በቃ አትፈልጋችሁም። ድራማችሁን እየሰራችሁ እዚያው አርፋችሁ ተቀመጡ። ማናችሁንም አትፈልጋችሁም፣ ንግስቷ ማለት ነው። ማናችሁንም በቃ ማናችሁ ከአንዳንቺ አይነት ጋር ደግሞ መጣ አይደለም ልትኖር፣ አይንሽን ልታይሽ አትፈልግም፣ ንግስቷ አይንሽን ልታይሽ ማለት ነው። አትፈልግም አይንሽን ልታይሽ በቃ ስለዚህ፣ አርፈሽ እዚያው ቁጭ እንደዚህ እያጎረጥሽ ምናምን እያየሽ ቪዲዮ። አሁንም ቢሆን እያጎረጥሽ እያየሽ ከጠገብሽ ቆሞ ነው እየሰራሽ ያለሽ ሰው። አታስመስሉ፣ አትዋሹ። ድራማችሁን እዚያው ገና ደግሞ ይወቀሳል በስራው ሃይማኖቱን የማይወክል ባለጌ ሰው ስለሆነ ሰኢድ ማለት ነው። ከንግስቷ ራሱ ውረዱ፣ ውረዱ። ተዋት፣ ንግስቷን ተዋት፣ ትኑርበት። እንዲህ አታሳዝናችሁም ወይ? እሷን ካላነሳችሁ መስራት አትችሉም ሁላችሁም የራሳችሁን ስራ የግላችሁን ስራ የራሳችሁን ድራማችሁን እዚያ ውስጥ ለውስጥ መስራት አትችሉ። ንግስቷን ሳታነሱ እሷን ሳታነሱ መስራት አትችም። አንቺ ራስሽ ማለት ነው። ስለዚህ ማስመሰላችሁ ተደርሶበታል፣ አውቀናል። በቃ ስለ ሷ ምንም ነገር ባትሉን ደስ ይለናል። ማስመሰላችሁ የሆነ እያንዳንዱ የምትሰሩትን ነገር ደረስንበት፣ አወቅ ነው፣ ገባን በቃ ስለዚህ ከዚህ በላይ ምንም ነገር አያስፈልግንም ምንም ማስረጃም አያስፈልገንም አለቀ ምንም ብታስመስሉ እኔ ለራሴ አላምናችሁም በጭራሽ ማለት ነው በጭራሽ ስለዚህ አርፋችሁ ስሩ የምትሰሩት በቃ ይህን ነው እላችሁ የምፈልገው ወይም ይህን ነው እላችሁ የምችለው አለቀ ስለዚህ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡልኝ ቤተሰብ ይሄ ድራማን ደግሞ እንዴት አያችሁት የዛሬውን ድራማ እንዴት አያችሁት? ይችን የዩ በረኪና ነው ማለት ነው። የዩ በረኪናን እንዴት አያችሁት ድራማዋን ማለት ነው። እንግዲህ ይቀጥላል። እንደምታዩት በሌላ አጀንዳ ደግሞ መጥተዋል ማለት ነው። ስለታወቀባቸው ስለታወቀባችሁ ድራማችሁ፣ ሶ አርፋችሁ ስራችሁን ስሩ። ንግስቷን ተዋት፣ ተዋት። አይመራችሁም? አይሰለቻችሁም እንዴ? አይሰለቻችሁም? የሆን እንዲያደርጋችሁ መያዝ ይህን ነው ማለት የምችለው ማለት ነው። ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። የንግስቱ አድናቂ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻናል ሁሉ ቤተሰብ ላይክ ና ሸ አድርጋችሁ